በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። መጽሐፍ ቅዱስ ለምን ተጻፈ? ውድ ቤተሰቦቻችን የልዑል እግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን እያልን አብሮነታችሁ፣ አጋርነታችሁ እንዲሁም አስተያየታችሁ እንዳይለየን እያስታወስን በዛሬው ቆይታችን መጽሐፍ ቅዱስ በዋናነት ስለተጻፈበት ምክንያት ለመፈተሽ እንሞክራለን። መጽሐፍ ቅዱስ የተጻፈው ለታሪክ፣ ለምርምር፣ ለጠቅላላ እውቀት፣ ለግንዛቤ ወይም ለመረጃ አይደለም። የተጻፈበት ቀዳሚ ዓላማ ለሕይወት ነው። ቃሉ በሁለት ወገን እንደተሳለ ሰይፍ ላመኑበት መዳንን፣ ላላመኑበት ደግሞ ፍርድን የሚያስከትል እንዲሁም ተናጋሪውንም አድማጩንም የሚነካ ኀይል ያለውና የሚሠራ ነው። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። ኤፌሶን 6 17 እግዚአብሔር እንድንታዘዘው የሚፈልገውን ሐሳብ በቃሉ ውስጥ በተለያየ ሁኔታ ካስቀመጠባቸው መንገዶች አንዱና ዋናው የጌታችን የኢየሱስ ክርስቶስ ወደዚች ምድር መምጣት ሲሆን የመጣውም አንደኛ ለቤዛነት ዓለምን ሁሉ ለማዳን ሲሆን በሁለተኛ ደረጃ ለአርአያነት በኑሯችን እንድንመስለው በተግባር ለማስተማር ከልደት እስከ ሞቱ መላው የክርስቶስ ሕይወት ለእኛ አስተማሪ ነው። ይህንንም ማስተዋል ደግሞ የእኛ ድርሻ ነው። ኢየሱስ ክርስቶስ በምድራዊ የሕይወት ዘመኑ ሁሉ በመታዘዝ ኖሯል። እስከ ሰላሳ ዓመቱ ድረስ ለወላጅ እናቱ ለእመቤታችን ለቅድስት ድንግል ማርያምና ለአሳዳጊ አባቱ ለዮሴፍ ሲታዘዝ እንደኖረ መጽሐፍ ቅዱስ ይነግረናል። ከእነርሱም ጋር ወርዶ ወደ ናዝሬት መጣ ይታዘዛቸውም ነበር። እናቱም ይህን ነገር በልቧ ተጠብቀው ነበር። ሉቃስ 251 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። አንደኛ ጴጥሮስ 221 ልጆች ለወላጆቻቸው እንዲታዘዙ መጀመሪያ በቃል በአስርቱ ትእዛዛት በኋላም ሰው ሆኖ በተግባር እየታዘዘ አስተማረን የሕይወት መምህር ኢየሱስ ክርስቶስ። ይህንን በማስታወስ ቅዱስ ጳውሎስ ልጆች ለወላጆቻቸው እንዲታዘዙ ይመክራል። ሐዋርያት ኢየሱስ ክርስቶስን መጀመሪያ በእግር ቀጥሎም በግብር ተከተሉት ሲባል ሕይወታቸው በሙሉ እርሱን የሚመስል ሆኖ በመታዘዝ ኖሩ ማለት ነው። እኛም በክርስቶስ ክርስቲያኖች ስንባል ሕይወታችንም እርሱን የሚመስል ሊሆን ይገባዋል ማለት ነው። ለእግዚአብሔር የምናቀርበው የትኛውን መሥዋዕታችን ለእግዚአብሔር መታዘዝን አይተካም። እነሆ መታዘዝ ከመሥዋዕት፣ ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አንደኛ ሳሙኤል 1522 እንግዲህ በመጽሐፍ ቅዱስ የሚገኘው የእግዚአብሔር ቃል በእያንዳንዳችን አድራሻ የተላከ የሰማያዊ አባታችን መልእክት ስለሆነ በእምነት ስንቀበለው በተግባርም ስንታዘዘው ያን ጊዜ የበረከቱ ተካፋዮች እንሆናለን። የእግዚአብሔር ቃል ከወተት እስከ አጥንት በተለያየ ደረጃ የሚገኝ በመሆኑ እኛም በመጀመሪያ በመንፈስ ሕፃናት ሆነን የቃሉን ወተት እየተመገብን በእርሱ ስናደግ እየተገለጠልን እየተረዳ ነው እንመጣለን። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። ኤፌሶን 6 1 ለወላጅ መታዘዝ ለጌታ መታዘዝ ማለት ነው። አስቀድመን ለሥጋ አባት እናት፣ ቀጥሎም ለሰማያዊው አባት በሕይወት መታዘዝ ይኖርብናል። ኢየሱስ ክርስቶስ ከ30 ዓመት በኋላ ለሰማያዊው አባቱ እስከ መስቀል ሞት ድረስ እየታዘዘ ኖሯል። የአዳም አለመታዘዝ ለሰዎች ሁሉ ሞትን እንዳመጣ፣ የክርስቶስ መታዘዝ ደግሞ ሕይወትን አስገኝቷል። መታዘዝ የበረከት ብቻ ሳይሆን የሕይወትም ጉዳይ ነው። ክርስቶስ እንደታዘዘ የሕይወትንም መንገድ እንዳመጣ እኛም በእርሱ በማመን እምነታችንንም በመልካም ስራ በመግለጽ ስንታዘዝ የዘላለም ሕይወት እናገኛለን። ቃሉ እንዲሰራብን ከኛ ግንዛቤን ሳይሆን ተግባራዊ ምላሽን ይፈልጋል። ስለዚህ ለቃሉ እንታዘዝ። ቃሉን የምታደርጉ ሆኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ያዕቆብ 1 22 ቃሉን ሰምተን እንድንታዘዘው ጸጋውን ያብዛልን። ይቆየን።